በጣም በጣም አማመሰግናት ሁላችሁም። እግዚአብሔር እግዚአብሔር እንደተረዳሁት ከሆነ አንቺ ደና ነው የሚፈልጉት ማለት አንቺ

አክባሪሽ በምድር ስትኖሪ ተወደሽ ኑሪ ሁሌም ኩሪ። የእኔ ሩታዬ የጨዋ ሰው አክባሪ በምድር ስትኖሪ ተወደሽ ኑሪ። ስላዳመጣችሁ አመሰግናለሁ።